ሰላም አሌይኩም ወራምተ አበረካቱም። ዛሬ ሙራዲ አህመድ ጋር በአዲስ ነገር ብቅ ብላ፣ ሰብስክራይብ ሸር አደርጉልን፣ እናንተም ደግሞ ላይክ ስታ አደርጉኛ፣ ደግሞ አዳዲስ ነገሮች ይዘንብክንላለን። ዛሬ ሙራዲ አህመድ የሚያገባትን ሚስት ሊመርጥ ነው። ከአንተ ማነው እ ማንም ተገበውነ ጀነቲ ማለት ተገባም ቡታ ሱራ ቡታ

በጣም ነው የምትወዳ፣ ግን እሷንም ብቻ ነው የምታገባው። በጣም ትወዳታለህ፣ አታገባም። ሙራዲ ጭራሽ ማታገባም። በእነሻየ ቤት በዚያ ነው ያለው። በዚያ በእነሻየ ቤት ወደዛ ማለት ነው። አታገባም እኮ

ምን ልገዛላት? መንገስ ተላታ አልኩ። ሆዴ ስተር ምንም ዝም ብላ ነው የሳመይህ። የለም የለም፣ አወድህም አወድህም። ጀነት ወንድሟ ምንድን ነው የሚለው? ማን ይባላል? ወንድሟ መሀመድ መንገሻ ይባላል። እሷ ጀነቲ ነው ስሙ። ግን በጣም ተወዳታለ ወላሂ

እሷን የምታገባው በቃ ሌላ አታገባም። እንግዲህ ጭራሽ አታገባም፣ እሷን አታገባም፣ ሌላ ነው ጅል እኮ ናት።

ጀነቲ ማናት እምታገባቡት የማህመድ መንገሻት የማህመድ መንገሻት ናት።

የምታገባት ስሟ ማነው? ስሟ ማነው? አታገባም። ማግባትህ አይቀርም። እንደ ማንም መስሎት ነው። ግን አህመድ አታገባም ይላ። ተወዳታለህ? እወድሻለሁ በላት። ጀነ እወድሻለሁ በላት። በል አሁን ላደርስልህ ነው

ሚጣ ነው የምትወደው? እሷን አትወዳትም፣ ውሸት ነው አወጣላዶ አትወዳትም። ብትወዳትማ እወድሻለሁ ትላት ነበር። እወድሻለሁ በላት፣ ይኸው በዚህ በል። እወድሻለሁ። ትወዳታለህ? አዎ በጣም አርገክ አዎ። በቃ እሷን ነው የምታገባው? ቡታዲ? አዎ። እ ተ አባትህ ደግሞ ቡታ አታገባም እያለ ነው ለገባለ። ወላሂ በል። እ ዋሽቶ ነው፣ ዋሽቶ ነው። አገባታለሁ። ያኔ ያክል ትወዳታለህ? እንዲየነቲ? አዎ። ወላሂ በል

ከሚጣና ሀጀነት መረጥ። አሁን ቀጥ ብለህ ዝም ብለህ ሀጀነቲና ሚጣ ማን ነው የምታገባው? ጀነቲ ሚጣ ነው ሜ ጀነቲ ጀነቲ ነው ተወደታል። ጀነት ቆይ፣ ሞባይሉን ትሰጣለህ አሁን። ይህን አውጋ ጀነት። እ እወድሻለሁ ጀነት፣ ዋ በላት በል። ታገባታለህ ግን እዚያ በኋላ

አዎ ታውቅበታለ። ለምን ጀነቴን ልታገባለም ዲ ጀነቴን አገባለሁ እያልክ አላውቅበትም። ስማ፣ የሰማን ሙራድ ጀነቴን ወዳታለሁ እኔ

ቡታ ትዳርም እያለ አባትህ ሚጣና አንተ ደግሞ ጀነቲን ብቻ ነው። አንተ ሚጣ

ጀነቲን ነው የምታገባው። ጀነቲን ነው በቃ። እንግዲህ በቢሮ እየተቀረጽከው ወጉ እወድሻለሁ፣ እወድሻለሁ በላት እያ